ሰላም ጤና ይስጥልኝ ክብራትና ክብራን የቻናል ተከታታዮች፣ በእያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው አሪፍና ጠቃሚ የሆነ መረጃ ይዤላችሁ ቀርብ ያለው በዛሬው ፕሮግራም ከርዕሱ ላይ እንዳያችሁት እንግዲህ አብዛኛው ሰው በሚባል ደረጃ የማያውቀው እጅግ ጠቃሚ የሆነ አንድ የሳምሰንግ ስልክ ሴቲንግ አሳያችኋለሁ ማለት ነው። ታዲያ ይህንን ካወቃችሁ በኋላ የሆነ ሰዓት ስለሚያስፈልጋችሁ እንደ ኢመርጀንሲ ልትጠቀሙበት ትችላላችሁ ማለት ነው። ቤታችሁ ውስጥ ያለ እያንዳንዱን እንቅስቃሴ እያንዳንዱን ድምፅ ዲቴክት እያደረገ ለእናንተ የሚያሳውቃችሁ ነው ማለት ነው። ለምሳሌ ልጅ ሲያለቅስ፣ ልጃችሁ እያለቀሰ ነው ብሎ በኖቲፊኬሽን መልክ ያሳውቃችኋል። ለምሳሌ ደግሞ የልብስ ማጠቢያ ማሽን ሰክታችሁ ከሆነ ልብሱን ጨርሶ ድምፅ የሚያሰማ ከሆነ ደግሞ ያንን ድምፅ ዲቴክት በማድረግ ስልካችሁ እንደጨረሰ ያሳውቃችኋል። ተመሳሳይ ህፃናት ሲያለቅሱ፣ እያንዳንዱን ቤት ሲንኳኳ፣ እያንዳንዱን ድምፆች ዲቴክት እያደረገ ለእናንተ በስልካችሁ የሚያሳውቃችሁ እጅግ ምርጥ ሴቲንግ በሳምሰንግ ስልክ ላይ የሚገኝ ሴቲንግ ነው ማለት ነው። እሱን ገብቼ አሁን አሳያችኋለሁኝ። ይህንን ቪዲዮ ስትጀምሩ ጀምሩ ላይክ በማድረግ እንድታግዙ በአክብሮት ጠይቃለሁ። እንደዚሁም ለቤቱ አዲስ ከሆናችሁ እጅግ ጠቃሚ ትምህርቶችን እየለቀኩ ነው፣ ሰብስክራይብ በማድረግ ቤተሰብ ሁኑ። በነገራችን ላይ ስለ ጉግል ጀሚናይ እጅግ አሪፍ የሆነ ለጀማሪዎች ሙሉ አጠቃቀም ቪዲዮ ሰርቻለሁ። ታዲያ ቻነል ላይ ገብታችሁ ከዚህ ቪዲዮ ቀጥሎ ያለው ነው። እያንዳንዱን እየገባችሁ ስለ ጎግል ጀመናዊ ማወቅ የምትፈልጉ ገብታችሁ ቪዲዮ እንድትመለከቱ ጋብዛችኋለሁ። እንዴት እንደምታወርዱ ላስቸግራችሁ፣ አወራረዱ፣ ከዛ ሙሉ አጠቃቀሙንም ሰርቻለሁ። እጅግ በጣም ጥሩ መረጃ ነው፣ ገብታችሁ ተመልከቱት ማለት ነው። በተጨማሪ ደግሞ አንድ ማሳሰብ የምፈልገው ብዙዎቻችሁ የቴሌግራም ቻናሌን እያገኛችሁት አይደለም። በውስጥ በጣም በርካታ ሰዎች ቴሌግራም ቻናል አልመጣልንም እያላችሁ ስለሆነ የመጀመሪያው ኮመንት ላይ የቴሌግራም ቻናሌን ሊንክ አስቀምጣለሁ ፒን አድርጌ፣ እሱን እየገባችሁ ጆይን አድርጉት። እዛ ላይ የተለያዩ መረጃዎችን ስለምለቅ እንዳያመልጣችሁ ማለት ነው። ስለዚህ እንዳትረሱ። አሁን ቀጥታ አሳያችኋለሁ ማለት ነው። ከኔ ጋር እንድትቆዩ በአክብሮት ጋብዛለሁ። በድጋሚ አብራችሁን ቆዩ። መልካም ቆይታ። እሺ ተመልካቾች እንኳን በድጋሚ በሰላም መጣችሁ። አሁን እያንዳንዱን ገብተን አሳያችኋለሁ። በጣም ቀላል ነው። በመጀመሪያ የምታደርጉት ወደ ስልካችሁ የሴቲንግ አፕሊኬሽን ትገባላችሁ ማለት ነው። ከዚያም በመቀጠል የስልካችሁ ሞዴል ሊለያይ ስለሚችል ምን ታደርጋላችሁ መሰላችሁ? ከላይ ሰርች ምልክት አለች አይደል? እሷን ትነኩና ሳው እንዲህ ብላችሁ ሰርች ታደርጋላችሁ ወይም ኤስኦዩኤንዲ ከዛ ሳውንድ ብላችሁ ሰርች ካደረጋችሁ በኋላ ሳውንድ ኖቲፊኬሽን የሚል ትፈልጋላችሁ ማለት ነው። እንደምትመለከቱት ይችን የማከብባትን ሳውንድ ኖቲፊኬሽን የምትለዋን አንድ ጊዜ ትነኳታላችሁ ማለት ነው። ከዛም መቀጠል እንደምትመለከቱት ራሱ ምልክት ያሳያችኋል። መጨረሻ ላይ ሳውንድ ኖቲፊኬሽን የሚል አለ። አሁንም ይሄን በድጋሚ ትነኩታላችሁ ማለት ነው። በመቀጠል እንደምትመለከቱት እንደዚህ አይነት ያመጣላችኋል። ሁለተኛውን አትንኩት። ኦፕን ሳውንድ ኖቲፊኬሽን የሚለውን የመጀመሪያውን ትነኩታላችሁ ማለት ነው። እጅግ በጣም አስገራሚ ነው። ሁላችሁም ስልካችሁ ላይ ያለውን እያንዳንዱ ነገር ልታውቁ ይገባል። እኔ ከአሁን በፊት ለምሳሌ እየተጠቀምኩበት ነው ማለት ነው። አክቲቭ ለማድረግ እንግዲህ፣ ኦን ለማድረግ ፍቃድ ይጠይቃችኋል። ሰ እንደዚህ አድርጋችሁ ፍቃድ አለው ትሉታላችሁ ማለት ነው። ወይም ደግሞ ወይም ደግሞ ፍቃዱ ምናምን ካስቸግራችሁ ወደ ሴቲንግ ትመለሱና እንዲያስቸግራችሁ ብዬ ነው። ወደ አፕሊኬሽን ወይም አፕስ የሚለው ላይ ትገቡና ሳውንድ ብላችሁ ትገባላችሁ ማለት ነው። ከዛ ላይቭ ይህኛውን ትነኩታላችሁ የመጀመሪያውን ማለት ነው። ከዛ መቀጠል ይህን የዚህን ፍቃድ ትሰጣላችሁ። ኖቲፊኬሽን የሚላ ላይ መጀመሪያ ላይ እሱ ጋር ትነኩና ይህን ኦን አድርጉለት ማለት ነው። ከዛ መስራት ይጀምራል በትክክል ማለት ነው። ከዛ ኦን አድርጋችሁ መጠቀም ትጀምራላችሁ። ከዛ በፊት ግን ምን አይነት ጥቅም እንደሚሰጥ ልንገራችሁ ማለት ነው። ከላይ የሴቲንግ ምልክት አለች። እሷን ነክታችሁ ሳውንድ ታይፕ እና ዋይስ ቱ ቢ ኖቲፋይድ ይላል። እንዴት ላሳውቃችሁ የሚል ነው። ሁለተኛው ዌይስ ቱ ቢ ኖትፋይድ ማለት በምን አይነት መንገድ ኖቲፊኬሽን ላሳውቃችሁ ይላል። ቫይብሬሽን አለ፣ በንዝረት ሊሆን ይችላል። በካሜራው ፍላሽ ሊያሳውቃችሁ ይችላል። እሱን የእናንተ ምርጫ ትመርጣላችሁ ማለት ነው። የመጀመሪያው ግን ዋና ዋና ፖይንቱ አንደኛው ላይ ነው። ሳውንድ ታይፕስ ይላል። እንደምትመለከቷቸው ለእናንተ ኦፍ ሆኖ ነው የሚመጡት። እኔ ኦን አድርጌያቸዋለሁ። እነዚህ ሳውንድ ታይፕስ የሚባሉት ምን አይነት ድምፅ ወደ እናንተ ዲቴክት አድርጎ ያሰማችሁ። የህፃን አለ ብዙ አይነት አለ፣ ቤቢ ሳውንድ የሚል አለ ይበር ሲንቋኳ አለ ብዙ ነገሮች አሉ። ስለዚህ አሁን እስኪ ጥቅሙን ልንገራችሁ፣ ዋና ዋና ጥቅሙ ማለት ነው። አንደኛ ደህንነትን ማረጋገጥ ነው። ይህን ራሱ ሳምሰንግ ያለውን ነው የምነግራችሁ። ወሳኝ በሆነ የአደጋ ጊዜ ሁኔታዎች ማሳወቂያዎችን በፍጥነት እንዲታገኙ ይረዳቸዋል። ለምሳሌ የሳት ጭስጥ ማንቂያ ወይም ስሞክ ፋር አላርምስ የሚለው የመጀመሪያው የምትመለከቱት ስሞክ ኤንድ ፋር አላርምስ የሚለውን ማለት ነው። ይህ ማንቂያ ሲጮህ ስልካችሁ ወዲያውኑ ንዝረት ቫይብሬት ይፈጥራል ወይም በስክሪን ላይ መልእክት ያሳያል ማለት ነው። ይህ ደግሞ በቤት ውስጥ ብቻችሁን ስትሆኑ ትልቅ የህይወት አድን ጠቀሜታ አለው ማለት ነው። ሌላው ደግሞ የአደጋ ጊዜ ድምፅ ወይም ኢመርጀንሲ ሳውንድስ የሚለው ነው። ኢመርጀንሲ ሳውንድስ ወይም የአደጋ ጊዜ ድምፅ ነው፣ እንደ ሳይረን ወይም ከፍተኛ ጩኸት ያሉ ድምፆችን ለይቶ በማወቅ ወደ እናንተ ማስጠንቀቂያ ይሰጣችኋል ማለት ነው። ሁለተኛው የቤት ውስጥ ትኩረት ነው፣ ሃውስሆልድ አዌርነስ የሚለው ማለት ነው። የቤት ውስጥ ትኩረት በየቀኑ የሚከሰቱ አስፈላጊ ድምጾችን እንዳያመልጣችሁ ያደርጋል ማለት ነው። ለምሳሌ ህፃን ሲያለቅስ ቤቢ ክራይንግ የሚለው ወላጆች ወይም ተንከባካቢዎች የህፃኑን ድምፅ ወዲያውኑ እንዲያውቁ ይረዳችኋል ተብሎ ታስቦ የተዘጋጀ ነው ማለት ነው። ሌላው ደግሞ የበር መደወል ወይም መቆርቆር ነው። ይህ ደግሞ ጎብኝ ሲመጣ ወይም ደግሞ በር ሲቆረቆር ማሳወቂያ ስለምታገኙ ማንንም አያመልጣችሁም ማለት ነው። ሌላው የውሃ ፍሳሽ ነው። ዋተር ሬኒንግ ውሃ ክፍት ሆኖ ሲቀር ወይም ደግሞ የቧንቧ ዝገት ሲኖር መለየት ያስችላል ማለት ነው። ሌላው የቤት እቃዎች ድምፅ ነው። የቤት እቃዎች ድምፅ ምድጃ፣ ማይክሮዌቭ ወይም ደግሞ ማጠቢያ ማሽን ስራቸውን ሲጨርሱ የሚሰጡት አይነት ድምፅ ለይቶ በማወቅ ያሳውቃችኋል ያንን ነገር መጨረሱን ማለት ነው። እነዚህን ስለዚህ ሁሉንም ኦን ማድረጋችሁን እንዳትረሱ ማለት ነው። ሶስተኛው ደግሞ የመታወቂያ መንገዶች ወይም ከስተማይዝ አላርትስ የሚለው ነው። ድምፅ ሲሰሙ ስልካችሁ በተለያየ መንገድ ሊያስጠነቃቃችሁ ይችላል። የመጀመሪያው እንዳልኳችሁ ወደ ባክ ብላችሁ ትመለሱና ዋይ ቱ ቢ ኖቲፋይድ ይላል። የመጀመሪያው እንግዲህ ቫይብሬት የሚለው ወይም ደግሞ ንዝረት ነው። ስልኩ ይንቀጠቀጣል፣ ያኔ ድምፁን ማወቅ ትችላላችሁ ማለት ነው። ከላይ ደግሞ በኖቲፊኬሽን መልክ ምን አይነት ድምፅ እንደሆነ ወደ እናንተ የመጣው ያሳውቃችኋል ማለት ነው። ሁለተኛው ካሜራ ፍላሽ የሚለው ነው። የካሜራውን መብራት ብልጭ ድርግም እያለ ለናንተ ያሳውቃችኋል ማለት ነው። ይህንም ኦን ማድረጋችሁን እንዳትረሱ ማለት ነው። ሌላው ደግሞ ስማርት ዋች የሚለው ነው። ስማርትዋች ዋች የሚላለ ይህ አማራጭ ደግሞ ከተገናኘ ሰዓት ካላችሁ በሰዓቱ ላይ ማሳወቂያ ወይም ንዝረት ይደርሳችኋል ማለት ነው። ከሰዓቱ ጋር በማገናኘት ማለት ነው። ሌላው ደግሞ አራተኛው ነገር ደግሞ ምንድን ነው? ታይምላይን ቪው የሚባላለ ታይምላይን ቪው የሚባላለ ማለት ነው። ይህ ባህሪ ደግሞ በድምጽ የተገኘ ክስተቶችን ታሪካችሁን ይመዘግባል፣ ኋላ ላይ ያሳያችኋሉ። ይህ ማለት ያለፉትን ጥቂት ሰዓታት ክስተቶች በዝርዝር መከለስ ያስችላችኋል ማለት ነው። ለምሳሌ ማንቂያው በትክክል መቼ እንደጮኸና ለምን ያህል ጊዜ እንደቆየ ማየት ትችላላችሁ። በአጠቃላይ የዚህ ባህሪ ጥቅም የሚለካው በአደጋ ጊዜ ፈጣን ምላሽ የመስጠት ችሎታ እና በእለት ተዕለት ህይወት ውስጥ በሚሰጠው ተጨማሪ ነፃነት የአእምሮ ሰላም ይሰጣቸዋል ማለት ነው። ድምፆችን በመልእክት በንዝረትና በብርሃን ስለሚተካ ሰዎች በዙሪያው እየተከናወነ ያለን ነገር በንቃት እንዲከታተሉ ያስችላቸዋል በሚል ሳምሰንግ እንግዲህ ይህን ነገር ጨምሮልናል ማለት ነው። ሶ እናንተ በፈለጋችሁ ሳገብታችሁ መጠቀም ያስችላችኋል ማለት ነው። ሶ ሁሉ ጊዜ የተጠቀሙት ሳይሆን ነገር ግን ቤት ላይ ስትሆኑ፣ አንዳንድ ቦታ ላይ ስትሆኑ በሚያስፈልግ ጊዜ መጠቀም ትችላላችሁ ማለት ነው። ሶ አሁን ወደ ባክ ብለን እንመለስና እስኪ መስራትና ለመስራቱን ድምፆችን እየለካን እንሞክረዋለን ማለት ነው። ስለዚህ እነዚህን ነገሮች እሺ አሁን እንደምትመለከቱት ለምሳሌ ስልኩን ከዚህ ላስቀምጠውና በር ላንኳኳ ማለት ነው። ሰው ይሰማኛል አይሰማኝም የሚለውን እንመልከት። እንደምትመለከቱት ኖቲፊኬሽን አመጥቷል ላይትም እያበራ ነበር። ይሄው እዚህ ጋ ዋርኒንግ አመጥቷል ማለት ነው። በር እየተንኳኳ ነው እያለኝ ነው። ሶ በዚህ መንገድ ላሳያችሁ ብዬ ነው። እናንተ በደንብ ሞክሩት እየገባችሁ ካልፈለጋችሁ ግን ኦፍ አድርጉት፣ ባትሪያችሁን እንዳይጨርሰው ማለት ነው። ስለዚህ እነዚህን ነገሮች ቸክ አድርጋችሁ የምትፈልጉትን ድምፅ መለካት ትችላላችሁ። እናንተ እስኪ ሞክሩት። ሞክሩትና ሀሳብ አስተያየታችሁን በኮመንት ግለጹልኝ። በር ሲንኳኳ፣ ሕፃን ሲያለቅስ ምናምን በጀርባ ማሰማት ትችላላችሁ። አመሰግናለሁ አስፈላጊ ሲሆን ብቻ ተጠቀሙት እንዳልኳችሁ ሁልጊዜ ኦን አታደርጉት ምክንያቱም ባትሪያችሁን ይጨርሰዋል ማለት ነው እንደዚህ አይነት የምትጠራጠሩ በቦታ ላይ ስትሆኑ ኦን አድርጋችሁ ድምፆችን መለየት ያስችላችኋል ማለት ነው እሺ ተመልካቾች መረጃው እንደጠቀማችሁ ተስፋ አድርጋለሁ በቀጣይ ደግሞ በሌላ መረጃ እንገናኛል ሀሳብ አስተያየታችሁን በኮመንት ገለጹልኝ በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ሰላም ሁኑ